ሀዩ ግጥም አለንና፣ ይቅርታ ጋር አሁን ይቅርታ ጋር ኬኩ ሳይቆረጥ ኬኩን፣ እስኪ ንግስቷ ወደዚህ ጠጋ አድርጊ፣ ኬኩን ወደዚህ ጠጋ አድርጊው። ግጥም አለን፣ ምርጥ ግጥም ይዛለችና ሀዩ ሀዩ፣ እስቲ ከታችን ገስት ላይ እየፈለግኩሽ ነው። ሀይሚዬ እና ውርቄ ኮንግራ የኔ ውዶች በጣም ነው መወዳችሁ በጣም ነው ማከብራችሁ ከዚህ በላይ ከፍ በሉ ሦስት አራት ሚሊዮን ድረሱ በጣም ነው መወዳችሁ ሁለታችሁ በጣም ነው መወዳችሁ

መንግስታችን፣ እንኳን ደህና መጣሽ ሰላም ብያለሁ። ብርኬን እንኳን ሰላም ብያለሁ። እንኳን ደስ አለሽ። እንኳን ለዚህ ቀን አበቃችሁ። እንወዳችኋለን። እንትን ግጥሙ ከኪኩ በፊት ላይ ፍፄ ሳቡት እና ከዛ ግጥም ይቀጥላል። ቆዩ አንድ አይሻ ተረጋጉ፣ ክታቸውን ያስተላልፉ እነ ሊሳኒ እነ ሌላ እነ ሐያት እነ አቡ ሰላም። እንዴት ናቸው? ሰላም እንዴት ናቸው? ቡኔ ናቸው። ደህና ነው፣ ደህና ነው፣ ሰላም ነው

አይ ልሽ ሰኒ እኮ እኔም ትወደኛለች፣ አትጣላኝ። ታቃለች እኮ ታቃለች፣ እሷን እናንተ ማለት ነው። ለሌላ ሰው አንዳንድ ደቂቃ እናንተ፣ ዝም በይ ዝም በይ፣ ታርፊው በይ። ሰላም ሰላም፣ ጨርቃ ፋሚሊ ሁላችሁ እንዴት ናችሁ? ደህና ናችሁ ወይ? አይሚና ብሩኬ እንዴት ናችሁ? ሰላሙ አለን አልሐምዱሊላ። እና ኮንግራ ብያለሁ የኔ ውዶች፣ የኔ እንቆች፣ ጉዞ ወደፊት እንዳይለያችሁ፣ ታይዛችሁ ወደፊት፣ እወዳችኋለሁ። ጨርሻለሁ። ወደ ጦር ንበር ሄደናል። ልክ ነህ እጽ መቷል በነገራ ላይ ለድግሱ እንዴት እየበለጠች ነው? ሌላ ለዛ